እንዴ፣ አልጋሽም ተነጥፏል። እኔ እኮ ሳት ወጪ ስትቀሪ ጊዜ ምን ሆና ነው ብዬ ነው ክፍልሽ ድረስ የመጣሁት። ይቅርታ አረፈድኩ። እንዴ፣ ማታም እኮ እንቅልፍ ቶሎ አልወሰደኝም። ቁርስም ሳልሰራልሽ። ተረጋጊ። ቁርሱንም እኔ በጠዋት ተነስቼ ሰርቸዋለሁ። ዊ በጣም ይቅርታት፣ አለም አንቺን አስቸገርኩሽ አይደል? ስንት አመት ሙሉ ነው አንቺን ሳስቸግር አይደል ይኖርኩት። ይልቅ ልጄ፣ የትላንትናው ነገር ምንም አልጠቆመሽም? የቱት አለ የጓደኛው ስም ሲነሳ እንደዛ እንደ ፌንጣ መዝለሉ ያንቺን ባላውቅም፣ ግን እኔ የሆነ ነገር ጠቆሞኛል። ነው ብለሽ ነው ይኸዋ፣ አንቺም ቅናት እንደዛ እንዳንጨረጨረው ጠርጥረሻል። ምናልባትም እኮ ላይሆን ይችላል። እኔ ግን ትላንትና ባየሁት ነገር ባልሽ ዛሬም ለአንቺ ስሜት እንዳለውን የጠረጠርኩት። እባክሽ እታለም ልለምንሽ፣ ባልሽ አትበይኝ። ታዲ እኔ ባል አይደለም ስሜትሽ ይገባኛልኔ፣ ይገባኛል። ልጅ ይልቅ የሆነ ተንኮል እያሰብኩ ነበር። የምን ተንኮል? ለማንኛውም ተነሽ ተጣጠቢና ቁርሳችንን እየበላን እነግርሻለሁ። ቤተነሺ ከፈለጉ ጠላቶቻችን የተኙ፣ እኛ ግን ለእነሱ መቼም ቢሆን አንተኛላቸው። ቤተነሺ ነቃቤት ቶሎ አይታለም? አሁን አንቺ እናት ነሽ እንጂ አማት ነሽ። ምን ሆነሃል? ምን ሆነሃል እላለሁ እንዴ? ደግሞ ቆይ ግን ይሄ ነገር መቼ ነው የሚያበቃው? ግን ለምን ተከራይተን ከዚህ ቤት አንወጣም? ምን ምን እያልሽ ነው? ብጨንቀኝ ኩን ማሪ እናት ዓይኔን እንኳን እኮ ማየት ራሱ አይፈልጉም። እና መፍትሄው ለቆ መውጣት ነው። እሱማ ነገሩን አልኩ እንጂ ለአንድ ተራ ሰራተኛ ብዬማ ቤት ለቅቄ አልወጣም። እስኪ ይህን አነጋገርሽን ታየው እባክሽ። ስርዓት እኮ ሰው ከአነጋገሩ ይለይበታል። እምዬ ደግሞ ከምንም በላይ የምትፈልገው ስርዓት ያላትን ሴት ነው። ዋት፣ ጋጥ ወጥነሽ እያልከኝ ነው? አልወጣኝም። ቃሉን ቃል በቃል ባትለውም ዋልጌ ነሽ እያልከኝ ነው። ምን አለ ጭቅጭቁ ትተሽ ከዚህ ነገር የምንወጣበትን ነገር ብናስብ። ቆይ ግን ይሄ ቤት አባትን ጭምር ነው አደል? ቆይ ምን አስበች ነው? ብቻ ከእናት ጋር ተካፈል ልትኝ እንዳይሆን፣ አሁን ላይ እየኖር ካደል፣ እድሜ ሌዛች። ኦኬ፣ ለካትስ ደበት ተብያለሁ። ያው በዛች ምክንያት ከእናት ጋር ተቆራርጣል ብዬ ነው። በፍጹም አላደርገውም። ሰው እንዴት ከእናቱ ጋር ሀብት ይከፈላል? አረሳውስ፣ ምን ይለኛል? ውይ ውድ። ቆይ ግን ለምን ሁለቱ ዛኛው ሰርቪስ ቤት ለምን አይኖሩም? ግፋ ቢል አንዱን ተከራይ ማስለቀቅ ነው። ቆይ፣ ከማፈናቀል ውጭ ሌላ ምንም ሀሳብ የለሽም እንዴ? ምናልባት በዛሽ በጠባለሽ በኩል ነገሮች የሚያልቁ ከሆነ እናያለን። እንግዲህ ያችን ሰራተኛማ ያለ ነገር እዚህ አላመጣሻትም እንዴ? ምን ነው የሰራችን ምግብ አልተመቸህም እንዴ? ፍርቱና ከምሰራው ጋር በጣም ይመሳሰላል። ፍርቱና፣ ፍርቱና ሀፍ ላይ የሚወጣው ምናልባት ሳአንተ ነው። አንተ ፍርቱና ከምትባል ሴት ውጪ ሌላ ሙያ ያላት ሴት የለችም አይደል? ቆይ ግን ለምንድን ነው ይህን ያል እየተናደድሻለሹ? ሰማኛለ ከዚህ በኋላ የሰራተኛ ስም እንድትጠራ አልፈልግም። ሽ የድሮዋን ሰራተኛ ማለት ነው። ታዲያ አሁን እናትሽ እንዴት ናቸው? እድሜ ይታለም አሁንማ አይኗንም ኦፕራሲዮን ተደርጋ ብርሃኗ እየተመለሰላት ነው። አይ ተመስገን። እና ቅድም የጀመርነውን ነገር ብንጨርሰውስ። ቆይታንም ግን የምርሽን? እንዴ እኔ እኮ እየቀለድሽ ነው የመሰለኝ። በእርግጥ ምስክርን ከአንች ጋር ማቀራረብ የፈለግኩት የምሬን አይደለም። እንዴ የውሸት ቢሆንም አይሆንም? እንዴት ታዲያውስን ለማስቀናት ብዬ ከጓደኛው ጋር ሆናለሁ። አንችስ አንቺስ? እሺ የውሸት እሱን ለማስቀናት ብለሽ ነው? እሱ አለ አደል እንዴ አንቺ ላይ በላይሽ ላይ ሴት ያመጣብሽ። ቢሆንም እኔ እሱን አይደለሁም። እኔ እንደ ሱ ሁኚ ማለት አይደለም። እንሞክረውና ካልሆነ ይቀራል። ምስክር ጥሩ ልጅ ነው። እሱማ መልካም ሰው ነው። ያኔ ላግባሽ ብሎ ሲጠይቅሽ እንቢ በማለትሽ ትሰጸጫለሽ? እንዴ አልጸጸትም። ምክንያቱም በወቅቱ እሱን እምቢ ማለት ትልቅ ምክንያት ነበረ። ትልቁ ምክንያትሽ ታዲዮስ ነው አይደል? ታዲዮስን መርሳት ለእኔ ከባድ ነው። የመጀመሪያም የመጨረሻም እሱ ይሆናል ብዬ ነበር ያሰብኩት። እና ለዚህ ስራው መቀጣት የለበትም ትያለሽ? መቀጣት። ምስክር ጋር ደውዬ ነበር። ምን ብለሽ ደውለሽ? አይዞሽ፣ እስካሁን ምንም አላልኩትም። ለስራ ፊልድ እንደወጣና ከሳምንት በኋላ እንደሚመለስ ነግሮኛል። ቆይ ይሄን ነገር የእውነት ልታደርጊው ነው እንዴ? ከፊልድ እንደመጣ እራት ቤት ጋብዣዋለሁ። ምን እንዴ? እሱና ታዲዮስ እኮ ተጣልተዋል። መቼም እሱም ይሻላለሽም አይደል? ስለ ጓደኛውም ሁሉንም ነገር ነግሬዋለሁ። ስለ ጓደኛው በደንብ ማወቅ አለበት። እውነት እታለም ልክ አልሰራሽም። ይህ እኮ የቤታችን ገበና ነው፣ ባትነግሪው ጥሩ ነበር። በላይሽ ላይ ሴት አምጥቶ ይህም ገበና ነው አይደል? ቆይ ግን አንቺ መቼ ነው የምትነቂው? አጉል ጽድቅም ኩነኔ ነው። እና ምስክር ሲሰማ ምን አለ? ላንቺ ነው፣ በጣም ያዘ ነው። እራቱን እንደሚመጣ ነግሮኛል። እኔ እንጃ ግን፣ እኔ ልክ የሰራሽ አልመሰለኝም። እሱ በላይሽ ላይ የእውነት ሴት ይዞ መጥቶ የለም እንዴ? አንቺ የውሸትም ቢሆን ጓደኛውን ይዘሽ ትመጫለሽ? አረ ይህ ነገር በጣም ከባድ ነው። በዛ ላይ እኮ ምስክር ደግሞ ሚስት አላገባም። ይህንን ነገር የማደርገው ታዲዮስን ለማስቀናት ብቻ እንደሆነ ነግረዋለሁ። አሁን ብድሩን የሚመልስበት ሰዓት ነው እና ጨክነሽ ልጅሽን አሳልፈሽ ልሰጪ ነው። ይህ ቅጣት አይደለም፣ ከስህተቱ እንዲማር ብቻ ነው የምፈልገው። ስህተቱ ትልቅ ስለሆነ ከስህተቱ ከተማረ ብዬ ነው። ምንድን ነው የምታዛጋው? ቁርሴን በልታ አይደል እንዴ? እሺ ቁርሴ እንዴት አገኛችሁት? ዳቦ በሻ አቅርበሽ ቁርሴ እንዴት አገኛችሁ ስ ትንሽ እንኳን አታፍሪም እንዴ አንቺ ደግሞ ጧት ጧት ጋሼ ሻይ በዳቦ ነው ቁርስ የሚበሉት አላልሽኝም እንዴ እና እኔ ምን የጋሼን ይመስላል ታዲያ ሻይ ፈላል ግን ምንም አትችይም ፍርቱና ናት ታዲያ የምችለው እባክሽ በጠዋት ወይ ነገር አልጀምረው ይልቅ እኔ ጋር አንድ ቆንጆ ሀሳብ አለ ቆምሽ ማውራት አችም እችላለሁ ይገርማችኋል እውነቴን ነው። የእናንተ ነገር በቃ እንቅልፍ ሲነሳኝ ነው ያደረው። ያው ቤተሰብ ሆነን የለ መወለድ ቋንቋ ነው። እኔ የምለው ወሬ ካላስረዘምሽ ማውራታችን ሲጀምር አንቺ የቤት ሰራተኛ ነሽ። በእኛ ጉዳይ ላይ ጣልቃ መግባት መብት የለሽም። እስኪ ተዋት የጠባለች ሀሳብ እኩል ሊጠቅመን ይችላል። ለማንኛውም በሩን ምንም አታስብሽ፣ ቤተክርስቲያን ሄደዋል። ይህንኮ እናት ይችን ሰነፍ ንቀልልኝ ብለው ሊጸሉ ይሆናል። ከሄዱት ያችን ማትረባ ደግሞ መቼ ማጠገባቸው ብሎ አሜን አሜን ትልኮ ይሆናል። ኦኬ ምንድን አሰብሽ? ቆይ ቆይቆይ ለምን አታረግዥም? ምን? እኔ እውነቱ እኮ ነው ግን ይቺ ልጅ በደንብ ማሰብ ትችላለች። አስተውላሻታል አንዬ። ብቻ አርግዢ እንዳትለኝና ኡ ብዬ ብቻ እንዳልጮ። እትዬ ደግሞ ሊወለድ ሲል ነው እንጂ ሲረገዝ ይጮኋል እንዴ? ወይ ለነገሩ ያ ጊዜ ትዝ አለኝ። ለካ ሲደረግም ይጮኋል። ለካ ወይኔ ጉዴ በምቀኑ ችን ለፍላፌ እዚህ ቤት ድረስ ያመጣሁት ይኸውልሽ። የውሸት እንዳረገሽ አማች ጣውንትሽም ይስሙ። ከዛ ምን እንደሚፈጠር ታያለሽ። ጠባለች የእውነቷን ነው። ቆይ ግን እስከ ዛሬ እንዴት ይህ ሀሳብ አልመጣልንም? ያው ይሄ ሀሳብ እኔ ጋር ተቀምጥኗ። እናቶች መቼም ልጅ ሲወለድላቸው ደስ ይላቸዋል። እሳቸውን ደግሞ ዝም ብዬ ሳያቸው አቤት አቤት ልጅ እንዴት እንደሚወዱ ብታዩ። በቃ ዝም ብዬ ሳያቸው ሕፃን ልጅ የሚወዱ ይመስለኛል። ልክ ማርገዝሽን ሲያውቁ ያችን ሰራተኛ ቀስ በቀስ ይጠሏትና ከዚህ ቤት በራሳቸው ሰዓት ምንቅር አድርጎ ያውጧታል። እመኑኝ! እናንተ ብቻ ይገርማል። እና ምን አሰብሽ ግን? እሺ የውሸት አረገዝኩኝ ብዬ ፍርቱን አንስተው ወደ እኔ ይከርበቱ። አሜን፣ ይከርበቱ ማለቴ ወደ አንቺ ያዘንብሉ። ከዛ በኋላ ነው ትልቁ ጥያቄ። የእውነት እማዬ ደስ ብሏት አንቺን የምትመርጥ ከሆነ የእውነት እናረግዛለን። እንዴ አረጋሺ፣ እሷ ናት የምታረግዘው እኮ። ታረግዣለሽ እኔ ቤሬኔ፣ የማረግዘው እባክህ ስንት ዓመት ሙሉ የለፎበት ቅርጼን ላበላሽ ነው? ታይ ታይ እንጂ ትዬ፣ ልጅን የሚያክል ቅርስ እንዴት ከሰውነት ቅርጽ ጋር ማወዳደር አይከብድም? አንቺ አፍሽን ዝጊ እሺ። ለነገሩ እኔ ነኝ ሰራተኛ ሰራተኛ ብዬ እላይ ላይ እባብ የጠመጠምኩት ራሴ ነኝ። ወይኔ ጉድሽ! ቤኒ እና ተስማማሽ? በፍጹም እንዳታስበው። እሺ፣ አመሰግናለሁ የእኔ ቆንጆ። እንዳታስበው እያልኩ እኮ ነው አሁን ይህን ሀሳብ እንዴት አድርገን ማሳካት እንዳለብን ቁጭ ብለን መነጋገርና ማሰብ አለብን። መጀመሪያ ካራክተሯ መላበስ አለብኝ። የብላሽ ቢመለስ መጀመሪያ አንቺ ቢመለስ አይሻልም። ግድ የለሽም ይሄንን ነገር ብንሞክረው ነው የሚሻለው። እኔ ደግሞ ያመጣዋት ሀሳብ መሬት ላይ ጠባትልኝ። ምን አለች ጠባለች በሉኝ። ምን እንደምናደርግ አምጩን ያጸደዋለሁ። አረ ችግር የለውም ራሴ ያጸደዋለሁ። እንዴ፣ ምን በወጣሽ? አንቺ አንቺ የዚህ ቤት ሰራተኛ አደለሽ? አምጩ አምጩ። ግን እንደዚህ ስትያሰርሽ እንዳሰማሽ ትስማ። እቺ ተለጣፊ ደግሞ ሰማች አልሰማች ምን ታመጣለች? ብዙ እናቶች የልጃቸው ልጅ ማየት ይፈልጋሉ ብዬ እኮ ነው። እኔ እንጃ። በእርግጥ እሳቸውም ይሄን ነገር ጠይቀውኝ ነበር። ምን ብለው ጠየቁሽ? ኧረ ከመጠየቅም አልፈው ዝም ብለሽ አርግዥለት ሁሉ ብለውኝ ነበር። የምርሽ ነው? ውይ ምስኪን ልጅ ይወዳሉ ማለት እኮ ነው። ምን ዋጋ አለው ታዲያ። ግን ልጅ አይወድም ወይ? ከአንቺ መውለዱን ይሆን ያልወደደው ማለት። ቆይ ለምን እንደዚህ አለሽ? እንደው እንደ ወይ ምስጢር በኔና ዋንቺ። ቆይና ሰሞኑን ያቺ ሜንጦ ላይ የማየው ነገር ምንም ደስ አላለኝም። ምን አየሽ? እኔ እንጃ ብቻ ወደ ላያሌን ብለ አስር ሽንት ቤት ስትመላለስ ነበር። ምን ይታወቃል፣ አረገዝኩ ልትለው ይሆናላ። ያው እሳቸው ደግሞ እንዳልሹ ልጅ ይወዳሉ። ምናልባት ልጅ መውለዱን ያልፈለገው ከአንቺ ሊሆን ይችላል ብዬ እኮ ነው። ያው ከእሷ ሲሆን ሊቀበለው ይችል ይሆን? እንድንሽ በሽታዬን ከጎን አስቀምጬ ደህና ሆናለሁ ብለህ ነው? ቆይ ግን ለምን ነው ልትረጅኝ ያልፈለግሽው? እኔ ቤሬን ወዳታለሁ። እንግዲያውስ አስረግጬ ልንገርህ አይደል፣ ፍርቱናን ተወዳታለህ። ቆይ በወዳት ምን አስደበቀኝ ደግሞ? በወዳት በላዩ ላይ ሌላ ሚስት ምን አስመጣኝ? ምናልባት ሰራተኛ ሆና ስለገባች ንቃሀት ይሆናል። አሁንም ደግሜ የሚያስረግጬ የምነግረህ ነገር እኔ አንድ አማች ብቻ እንዳለኝ ነው። እሷም ፍርቱና ብቻ ናት። ወይ ምናልባት ወደፊት ከአማችነት የዘለለ ዝምድና ሊኖረን ይችላል። ይሄ ደግሞ ምን ማለት ነው? እኔ የምልህ፣ ቆይ ያኔ ጓደኛ ስለምስክር ከሆነ ምንም አይነት ነገር እንድነግርኝ አልፈልግም። እኔ፣ ቆይ ለምን እቤታቸው ያለችውን ሰራተኛ ወድጃታለሁ ነው ያለው? ያ ደግሞ መብቱ ነው። በወቅቱ ከኔ ጋር ቆንጆ ግንኙነት እንደነበረን ስላወቀ ነው ይሄንን ያለው። ማሚ፣ አንቺ ምንም የምታውቂው ነገር የለሽ። ለመሆኑ በወቅቱ ምን አይነት ግንኙነት ነው ያለን አልከው? ተራ ግንኙነት ላይ የተመሰረተ ነው ወይስ ደፍረህ ሚስቴ ናት ነው ያልከው? ያ ምን ለውጥ ያመጣል? ለምንድን ነው የማይኖረው? ያኔ አንተ እንደ ማስቲካ እንጂ ከከተፋካተ ልጅ ጓደኛክ ስላነሳት ነው አረ የተበሳጨኸው። ይሄንን ርዕስ ብንዘጋው ነው የሚሻለው። መዬ እኔ ገና ይሄ ነገር እየተከፈተ እንዳለ ነው የሚታየኝ። ምን ማለት ነው? ምስክር ጋር ደውዬለት ነበር። ለምን? ምን ደውዬለት ሌላ ማግባት ከለ እነግረው። ምንም ቢሆን አብሮ አደግ ጓደኛክ አይደል? አንተ ብትረሰው እኔ ደግሞ አረሰው። አይ ግን ሁል ጊዜ ለምን ነው እኔን ለመጉዳት የምሞክሪው? መዬ አንተ እኔን ቅቤ እየቀባህኝ አይደል? ሊኮ ለአንድ ተራ ሰራተኛ ይሄን ያህል መቆርቆሮች ነው እየገረበኝ ያለው። ሰረሰርህ ይውለቅ። አሁን አንተን ተማርኩ ትላለህ። ቱ ያንዴ ፍሬ ያገኘው ብዬ ደስ አለኝ እንጂ አረም ነበር የወለድኩት አረም። ኧረ ከአንተ ስንለው አረም ይሻላል፣ አራም ብቻ። ምነው ደበረሽ? ቡና ላፍላለሽ እንዴ? ደግሞ ለምንድን ነው ያቀረብኩልሽ ምግብ በደንብ ያልበላሽውና፣ ወይስ አይጣፍጥም? ከታዲዮስ ጋር ስለምስክር እያወራም ነበር። ይሄን ነገር አልረሳሽውም እንዴ? ምስክር ዛሬ ከፊልድ መቷል። ስራውን ጥሎ አይ፣ ይዞት ነው። ትንሽ አመም ስላደረገኝ ነው ብሏል። ሰሞኑን ይመጣል። ድጋሚ ከታዲዮስ ጋር ይጣላሉ። እኔ ስም ፈልገው እሱን አይደል ማለት። እንዲጣሉ የጸቡ ምክንያት አንቺ ከሆንሽ ለምን ሲቧቀሱ አይውሉ? ከዛ ያች ቀፋፊ የምትሆነውን ነው ማየት። እንደው ልፊ ቢልሽ ነው እንጂ እኔ እንደሆነ አንዴ ተጥያለሁ። ድሮስ ጥሎሽ አልነበር። ሰው የጣልውን ሲነኩበት አይወድም ይባላል። እኔ ግን ከዚህ ነገር ውስጥ ብወጣ ነው የሚሻለኝ። ቆይ እሱ ሳያንስ ደግሞ አንቺ እያስቸግርሽኝ ያለሽው ለምንድን ነው? ወይስ ከዚህ በኋላ ለልጄ የሚሆን ልብ የለሽም? እስኪ ውስጥሽን ስሜት በደንብ አጋሪ። ከዚህ በኋላ ልጄን አቶጁ። እንግዲያው እኔም በከንቱ አልልፋ የኔ ጥያቄ እኮ እኔ ብቻዬን በወደው ምን ዋጋ አለው ነው። እንግዲህ አውመኝ እሱም ይወድሻል እና ስለወደደኝ ነው በላይ ላይ ሴት ይዞብኝ የመጣው። ለሱ እኮ ጥሩ ምላሽ ልንሰጠው ነው። እንዲህ እንዳበገነኝማ፣ አይቀራትም። አንድ ምስክር ይምጣልኝ እንጂ ጭራን ማስበልቀው እኔ አሁን የዚህ የምስክርን ስም መስማት በጣም የሰለቸኝ። ቆይ አንተ ለምንድነው እንደዚህ ብግዲል አደረግከው? እኔ አሁንም ቢሆን እዚህ ቤት እንድረግጥ አልፈልግም። ለምን ከሰራተኛ ጋር ስለተጣለ ነው። አንቺ ማታውቂው ነገር አለሽ። ቀንተ ነው፣ ምስክርና ሰራተኛ አብረው እንዳይሆኑ ብቻ ስለቀና። ሌላ ምንም ምክንያት የለህም፣ ስለቀና ብቻ ነው። ይልቅ ቀድመን ያሰብነውን ነገር በመተግበር ዓላማችንን ማሳካት አለብን። ዛሬ ማታ ታረግዣለሽ። ምን ማለቴ መጀመሪያ የእርግዝና ምልክት ታሳያለሽ። ቆይ ዝም ብዬ ማርጋዜ መናገር አልችልም እንዴ? ሌላ ይሄ ሁሉ ነገር ምን አስፈለገ ደሞ? ያቺ ጠባለች ናት። ጠብ ትበልና። ጠባለች ልክ እኮ ናት። ሁሉም ነገር ሂደት አለዋ እና ከዛም ምግብ በአፌ ይዤ ሳቁ እንደመጣብሰ ምናምን ብዬ ወደ ውስጥ ልሮጥ ነው። አፍሽን ይዘሽ እየሮጥሽ ወደ ውስጥ ገቢ። እማዬ እራሱ ይገባታል። ቆይ እሳቸው እንዲገባቸው ብዬ እኔ የግድ መታመም አለብኝ? ውሸት እኮ ነው። እሱም እርግዝናው ራሱ የውሸት ነው አይደል እንዴ? ወይኔ ከራዬ። አረ ብታይ ሴትዮዋ ዛሬም እንደነካት አላቅ። የሚስማማኝን ምግብ ስሪልኝ ብላኛለች። እና ለምን አስር አስሪላትም እኔ እሷ የሚስማማት ምግብ በምን አውቃለሁ? በበላሽ ቁጥር ሁሉም ነገር ወደ ላይ ወደ ላይ ጣም የሚላት እኔ ምን ላድርጋት? ምናልባት ጨጓራውን አሟት ይሆን? የሆነ ለስለስ ያለ ምግብ ልስራላት። አሁንም ጭራሽ ለእሷ እያዘንሽ ነው እንዴ? እንዲያውም ልንገርሽ፣ ለእሷ የማይጣፍጥ ምግብ፣ የሚያቃጥል ሚጥሚጣ ሚጥሚጣ የሚል ምግብ ነው የምሰራላት። ለነገሩ ምን ሚጥሚጣ ሚጥሚጣ ሲያቃጥለው አይደል። ለታለም ምግብ ልሰራላት ነበር ኪችኑን ከጨረሹ ማለት ነው። ቆይ መቼ ነው የምትጨርሹ? እዚህ ተቀምጬ አንቺን እየጠበኩ ነበር እኮ። ቆይ ግን አንቺ ከዚህ በፊት ሰው ቤት ሰርተሽ አታውቂም እንዴ? አረ፣ እኔ ቤት ለቤት ስሰራ ነው እድሜን የፈጀሁት። ግን ቆይ አንቺ ለምን ጠየቅሽ? አይ፣ ያው ምግብ መስራት ሳታውቂ እንዴት ሰው ቤት ቀጠሩሽ ብዬ ነው። እችል ነበር። አረ እንዲያውም እኔ ብታይ የተዋጣልኝ ምግብ ሰሪ ነበርኩ። እና ሞያሽ ተሰለበ አረ ምን ብታይ፣ ከዚህ በፊት የምሰራባቸው ሰዎች ዘይቱን መጥኝ ነው፣ ሽንኩርቱን መጥኝ ነው፣ ሽሮውን አቦካሹ ነው፣ በርበሬው አቃጠለን ነው፣ ብቻ ምን ልበልሽ፣ መጥኝ መጣጥኝ ብቻ ነው የሚያውቁት? እንዴ፣ ምን እዚህ ቤት እኮ ምግብ አላምጠው ነው የሚውጡት። ሌላ ቦታ እኮ ምንም ሳያላምጠው ዝም ብለው ዋጥ ዋጥ ብቻ ነው የሚያውቁት። አንቺ ጉደኛ። ቆይ ደግሞ ለምንድነው የማያላምጡት? ለነገሩ ምግቡ ላይ ምን ገብቶበት ይጣፍጣል ትልቅ ዶሮ መስሪያ የሚያክል ድስት ይሰጡሽ እና ዘይቷን በሃይላንድ ክዳን ለክተው ጠብ ያደርጉልሻል። ታዲያ ታዲያን ምስር ብሰራ ሽሮ ብሰራ ድንች ብሰራ እንዴት ብሎ ይጣፍጥልኝ? አንችን አጋነንሽ። እሺ ታዲያ ለዚሽ ጓደኛ ሴትዮ ምን እንስራላት? ያው ማለቴ አንቺን ስሪልኝ ማለት አግዢ ማለት ቢከብደኝም ምን ላርግ ብለሽ ነው። ይቅርታ ግን የተስማማ ነው። ለታዲ ብቻ ለማብሰል ነው። ለነገሩ አብረው ስለሚበሉ ችግር የለውም። ቆይ ግን ምን ሆነ ይመስልሻል? አስር የሚያስመልሳት ወይ ጨጓራዬ ናመመኝ እኮ ትል ይሆናል። ለነገሩ የታባቷ ሁሌ የሰው ጨጓራ እንዳነደደች የእሷም ጨጓራ አንዳንዴ ንድድ ቅጥል ይበል እንጂ። የኔ ቆንጆ ምን ነው አልተሻለሽም እንዴ? ምን ይሻለኛል? አሁንማ ጭራሽ ዝም ብሎ ያቅልሽልሸኛል። ወይ ካልሆነ ወዳኪ ቤሉ ሰድሽ። ምናልባት እኮ ሌላ ነገር ሊሆን ይችላል። ምን ሊሆን ይችላል? ቆይ ለመጨረሻ ጊዜ ፔሬዳ የሽ መቼ ነው ፍርቱና? አረ እባክሽን፣ እንደው ምግቡን ቶሎ ቶሎ በይ፣ እንግዳው እየመጣብኝ ነው። የምን እንግዳ ነው የሚመጣው? ብቻ ያ መስክር እንዳይሆን። ቆይ አንተን ወሬ ሰምቻለሁ ማለት አልሰማሁም፣ ለማለት ነው እረ፣ እኔ ሀሳቤ ሁሉ እንግዳይ ላይ ሆኖ ምንም የሰማሁት ነገር የለም። ደግሞ እናንተ ወሬ ለእኔ ምን ያደርግልኛል? አቅለሸለሸኝ ስል አልሰሙኝም። አልሰማውሽም፣ አልኩሽኮ ለምን ታደርቅኛለሽ? ይኸውልዎት፣ ይኸው አሁን ሰሙ አይደል? እና ስኳር ቃሚበታ እያቅለሸለሸሽ ከሆነ እኔ ዘርፌ ምን ላድርግሽ? ያ ማረባ የመጣ ከሆነ ግን አሁኑኑ ብታስቀርዱ ነው የሚሻለው። አንቺን ነው መሰለኝ ይመጣል ያልሽውን ፍርቱናዬ ይዘሽው መጣሽ። ይግዛ ቁም ጀርሽ አቀራርቢው በደንብ። ዛሬ እኮ እንግዳችንን በደንብ አድርገን የምንቀበልበት ቀን ነው። እንግዳችን ነው መሰለኝ። ቆይ እኔ ነኝ የመከፍተው። ምስክር፣ እንኳን ደና መጣ። ደግሞ እንዴት ነው ያማራብህ? ደና ነው። እንኳን ደና መጣ። ሰላም ነው? ይሄኔ ምስክር እንዴት ነው ታዲያ? ጋሽ ያረገዙ እንዴ ጋሽ